ለስልጣን የሞትንበት የታገልንበት አሁንም ግማሹ ጫካ የሚገባበት ምክንያት ምን ልንሰራበት ነበር ታዲያ? የሚያስብል ነገር ያስነሳል። የባሌ እኔ ከመጣሁበት አካባቢ ጋር የሚገናኝ ከእምነትም ጋር ትስስር ስላለው ከአናጂነ ጋር ታይዞ ስለ ባሌ አቃለሁ። አሁንም ያለሁበት አካባቢ ጋ ያሉ ከዱቄት ከምናም ጋር የሚያያዙ ስንዴ ከዚህ ወደዛ እንደሚሄድ አቃለሁ።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 መሸጥ የሚቻልበት ነገር እያለ እኛ ራሳችንን ለማወቅም ለመፈለግ ያወቅነውን ማድነቅም ለመፈለግ እሱን ለማልማትም ያልፈለግንበት ምክንያት የትኛውን ኢትዮጵያ ነበር ታዳ የወደድናት የሚያስብል ጥያቄ ያስነሳል። ሶሄን ካየን የድህነታችን በውሳኔያችን እና በፈቃዳችን ላያችን ላይ የጫነው እንደነበር የሚያሳይ ነገር አለው። በዚህ ብቻ አይደለም የባሌ አሁን ያየነው በበርካታ የሀገራችን አካባቢዎች ላይ ኢትዮጵያን ገልበጥ አድርጎ ማየት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 ሶ ከዚህ ጋር ተያይዞ አሁን የተፈጠረው አዲስ ለውጥ አዲስ እይታ የት ነበርንም ያስብላል ያስበላል የት መድረስ እንደምንችልም ግን ያመላክታል። በዚህ ረገድ በተለየ መንገድ አገራችን እንድናቅ የጀመርንበት ሁኔታ ተስፋ ሰጪ መሆኑ፣ ለዚህም የፕራይም ሚኒስትሩ የወሰዱት እይታም አቅምም አተያይም በጣም ጉልህ መሆኑ እድለኛ ነው ያደረገናል። አሁን እኛ የተጀመሩ ስራዎችን ጨርሰን አናቅም።